ነጭ ጃኬት ነው። ትንሽ አተነፋፈስሽን ሊያበለሻሽብሽ ነው። ዝም ብሎ ምን ነው? ምን ቆይቶብኛል? ይገርማል። መተፋፈን እየተፋፈነች በጣም በሽተኛ ሊያደርጋት ይሄን አሳይን ላንቺ። ኢየሱስ ጌታ ነው። አሜን። እንግዲህ ብዙ ደርባ ለብሳለች፣ ግን የጌታ መንፈስ ያን አልፎ ያሰ። እግዚአብሔር ሀያን ከዚች ሰዓትና ጊዜ ጀምሮ የሚያፍንሽ የበሽታ መንፈስ ካንቺ ላይ እስከ ወዲያኛው እስከ ለዘላለም ተመቷል። ይህ አሜን አሜን። ህመም ከቤተሰቦችሽ ነው የሚከታተልሽ። ወደኋላ ወደ ቤተሰቦችሽ ጋር ሲሄድ እዚህ ጋር፣ እዚህ አካባቢ እፍን የሚያደርገው አዎ። ብርድ ሳት አልችልም፣ ዝናብ ዘናብሳት ውጭ ላይ መቆም አልችልም። አትቼም ባንቺ ብቻ ሳይሆን በቤተሰቦችሽም እንደዚህ የሚያመው ሰው አየው። እንደዚህ እዚች ጋ የሚያመው ሰው አየው። ወደ ሁለት ዓመት ቆይቻለሁ ከቤተሰቦቼ ከተለየሁ። እኔም አላውቃቸው እውነት። የት ናቸው ቤተሰቦችሽ? ወደ ኦሮሚያ ክልል ነው ኦሮሚያ ናቸው። አተነፋፈስን የሚያበለሻሽ መንፈስ አየው። ይሄ አተነፋፈስን የሚያበለሻሽ መንፈስ ባንቺ ላይ ብቻ አያበቀም። ገና ወደ ልጆችሽ አግብተሽ ወልደሽ ወደ ልጆችሽ የራሱ ሊተላለፍባቸው አጭቷቸው ወደፊት ራሱ ፕሮግራም የያዘ መንፈስ ዛሬ በክርስቶስ ኢየሱስ ጌታ ስም ካንቺ ላይ አፍርሻለሁ። አሜን። በኢየሱስ ስም አፍርሻለሁ። አሜን። ምንድን ነው ያዘብሽ? ፓስፖርት ምን ያህል ጊዜ ሆነሻል? ዘጠኛ ወር ይዟል። ነይ እይ ፓስፖርትሽን፣ ተሰጣሁሽ። አሜን። ክብር ስጡ። አታሳንስ። አንተ አሸናፊ ነህ። አሜን። ተናገር። እኔ አሸናፊ ነኝ። በነገራችን ላይ አሸናፊን አምጣ ብዬ ስለው ዝም ቢያለም ይሄ ልጅ እጁ እግሩ ታስሮ ወደዚህ ግቢ የመጣ ሰው ነው። እስቲ ይሄ ልጅ የሚታወቁም እሱ እራሱን የዛን ጊዜ ያወቀ ጠላ አእምሮ ለቀዋል። ስድስት ሰባት አስር ሚሆኑ ልጆች ናቸው። ወደዚህ ግቢ መሀል ቄን እንላለን። ገና ቸርች ሲጀምር፣ ገና ቸርች ሲመሰረት ነበር የነበራችሁ ሰዎች ልክ ማለት በሌላ አማራኝ የአበደ አብዷል ብቻ ጨርቁን ለቆ ከበረ አምጡ ሲል ጌታ ለኢየሱስ እዚህ ቤት ተጸልዮላቸው ከዳኑ እብዶች ወይም አእምሮ ከለቀቀላቸው ሰዎች አንዱ እሱ ነው። ውሸት እውነት እውነት ነው። እግዚአብሔር ግን ጠላቶችን አሳልፎ ሰጥቷል። አሜን። ተለስ ተሳካልኝ። እግሬን ለመስፈር የሚፈልግ መንፈሳዩ አሜን። እውነቴ ነው እግሪህን ከስር ጀምሮ እውነቴ ነው እስከዚህ የርማል ስንት አመት? ሰባት አመት የጎኔ የካመመን አንድ፣ ጭንቅላቴ አንድ። ይሄን እኔና አንተ ካመነን ፈውስ ቅርብ ነው አይደል? አዎ። ይሄው አንተ ፈውስ ያለው ወንበር ላይ ነው። ሂድ። አሜን። ደህና ሂድ። አሜን። መጥተህ መስክር።